ከስራ የታገዱ የትግራይ ፖሊስ አባላት ወደ ስራ የማይመለሱ ከሆነ ክስ እንደሚመሰረት የኢትዮጵያ አምባ ጠባቂ ተቋም አስታውቋል። በዝርዝር የምናየው ጉዳይ ይሆናል። በየመን የስደተኞች ማቆያ ላይ አሜሪካ በፈጸመችው ጥቃት የተገደሉ ሶስት ኢትዮጵያውያን የአንድ ቤተሰብ እንደሆኑም ታውቋል። በዝርዝር እናካፍላችኋለን። የፌዴራል ፖሊስ የሕዳሴ ግድብ ሰው ሰራሽ ሐይቅም አገልግሎት መስጠት ሲጀምር ጥበቃ እንደሚያደርግ የባህር ፖሊስም ከወዲሁ አደራጅቻለሁ ሲል ገልጿል። ይህንም በዝርዝር የምናይ ጉዳይ ይሆናል። ሰላም እንደምን ዋላችኋል፣ ክብራትና ክብራን የኢትዮ ፎረም ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርቤ አለሁ። ለቻናላችን አዲስ ከሆናችሁ ቪዲዮችንን ላይክ ቻናላችንን ሰብስክራይብ በማድረግ አብራችሁኑኑ ወደ ዝርዝሩ እናልፋለን። ከስራ የታገዱ የትግራይ ፖሊስ አባላት ወደ ስራ የማይመለሱ ከሆነ ክስ እንደሚመሰረት የኢትዮጵያ እንባ ጠባቂ ተቋም አስታውቋል። በትግራይ ክልል ሚናችሁን አልተወጣችሁም በሚል የክልሉ መንግስት ከስራ ያገዳቸውን ከ3200 በላይ የፖሊስ አባላት ወደ ስራ እንዲመልሱ የተወሰነ ሲሆን በጀት ተይዞ ስራ የማይጀምሩ ከሆነ ወደ ከስ አምራለሁ ሲል የኢትዮጵያ ሕዝብ እንባ ጠባቂ ተቋም የትግራይ ቅርንጫፍ ጽህፈት ቤት አሳስበዋል። በሰሜኑ ጦርነት ወቅትም የክልሉ መንግስት ሚናችሁን አልተወጣችሁም በሚል ከ3200 በላይ የሚሆኑ የትግራይ ክልል የቀድሞ ፖሊስ አባላት ከስራ የታገዱ መሆኑን ከዚህ ቀደም መዘግባችን ይታወቃል። የፖሊስ አባላት ያለ አግባብ ከስራ ገብታቸው የተነሱ መሆኑ በመግለጽ ለእንባ ጠባቂ ተቋም ቅሬታ ያቀረቡ ሲሆን ይህ ጉዳይን በተመለከተ ወደ ስራ እንዲመለሱ የክልሉ ካቢኔ መወሰኑ የቅርንጫፍ ጽህፈት ቤቱ ኃላፊ ፀሐይ አምባዬ ተናግረዋል። በውሳኔው መሰረትም በጀት ተይዞ ወደ ስራ እንዲገቡ የፖሊስ ኮሚሽን ጽሑፍ የተላከ መሆኑ ኃላፊ ጨምሮ ገልጸዋል። በተጨማሪም የክልሉ መንግስት ውሳኔው መሰረት በጀት ተይዞ ስራ እንዲጀምሩ ካልተደረገና መልስ የማይሰጥ ከሆነ ወደ ክስ አምራለሁ ሲል ጽህፈት ቤታቸው አቋም መያዙን አስታውቀዋል። እንዲሁም ጉዳዩን እልባት እንዲያገኝና በጀት ተይዞ ወደ ስራ እንዲገቡ ለማድረግ የክልሉ አዲስ ጊዜ አስተዳደር በማናገር በሂደት ላይ መሆናቸውን ኃላፊው ገልጸዋል። ወደ ቀጣይ ዜና ስናልፍ ደግሞ በየመን የስደተኞች ማቆያ ላይ በአሜሪካ ፈጸመችው ጥቃት የተገደሉ ሶስት ኢትዮጵያውያን የአንድ ቤተሰብ መሆናቸው ታውቋል። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጸሙት ጥቃት ምክንያት በምዕራባውያኑ የጦር አውሮፕላን ጥቃት የተፈጸመባቸው የመን ውስጥን ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገለዋል። ምዕራባውያኑ የመርከበኞች ደህንነት አደጋ ላይ የጣሉትን የየመን ሁቲ ታጣቂዎች ወታደራዊና የኢኮኖሚያዊ ተቋማት ኢላማ በማድረግ ሲናገሩ ቆይተዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች የተጠለውበት የነበረ ቦታ መሆኑን ሪፖርቶች ያመላክታሉ። ኢትዮጵያ ለስደት መሸጋገሪያ ከሚመርጧቸው አገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ ጦር አውሮፕላኖች ሚያዚያ 20 2017 ዓ ም ማለዳ ላይ በተፈጸመ ጥቃት ስደተኞቹ ተይዘበት በነበር ማቆያ ላይ መሆኑ የየመን ባለስልጣናት ገልጸዋል። በጥቃቱ ቢያንስ አስምንት ሰዎች መገደላቸውና ተጨማሪ አብዛኛው ከባድ ጉዳት የደረሰባቸው 47 ሰዎች መቁሰላቸውን አልማስራ የተባለው የወቲ ቴሌቪዥን ጣቢያ ዘግቧል። ሳዕዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸሙት ጥቃት ሙትና የቆሰሉ ሰዎች አፍሪካውያን ስደተኞች በመሆናቸው ውጪ በትክክል ከየትኛው ሀገራት የመጡ እንደሆኑ የታወቀ ነገር የለም። አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀሩ ግን ቢቢሲ የመን ውስጥ ከሚገኙ ኢትዮጵያውያን አረጋግጧል። ጥቃቱን ተከትሎ ሮይተርስ በጥቃቱ ከተገደሉ በተጨማሪ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ሲጠራ መሰማቱ ዘግቧል። ቢቢሲ ያነጋገራቸው ኢትዮጵያውያን እንደሚሉትም በጥቃቱ ከተገደሉትና ከቆሰሉት በርካቶች ቢቢሲ ያነጋገራቸው ኢትዮጵያውያን እንደሚሉት በጥቃቱ ከተገደሉና ከቆሰሉ በርካቶች አንዳንዶቹም ሁሉም ኢትዮጵያውያን መሆናቸው ያምናሉ። በጥቃቱ ከተገደሉ ኢትዮጵያውያን መካከልም ሶስቱ አጎትና የአክስት ልጆች በአንድ ላይ ህይወታቸው ማለፉን ቢቢሲ ከቤተሰቦቻቸው መረዳት ችሏል። የፌዴራል ፖሊስ ህዳሴ ግድብ ሰው ሰራሽ ሀይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ ከወዲሁ አደራጃለሁ ሲል ገልጿል። የህዳሴ የደረሰ ግድብ ሰው ሰራሽ ሀይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርጉ ፖሊስ መደራጀቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። የህዳሴ ግድብ የሚይዘው ውሃ መጠን 74 ቢሊዮን ኩቢክ ሜትር ሲሆን የሚሸፍነው የቦታ ስፋት ደግሞ 1680 ስኩዌር ኪሎ ሜትር መሆኑን ይታወቃል። ይህ ረጅምና ስፋት ያለው ሰው ሰራሽ ሀይቅም ለመጠበቅ እና አካባቢው ሊፈጽሙ የሚችሉ ወንጀሎች አስቀድሞ ለመከላከል የሚያስችል የፖሊስ ኃይል ማደራጀት አስፈላጊ ሆኖ ተገኝቷል ሲሉ በፌዴራል ፖሊስ ኢንስፔክሽን ስታንዳርድ ኃላፊ ኮማንደር እስከዳር ብርሃኑ መግለጻቸው የፕሬስ ድርጅት በዘገባው አመላክቷል። ከዚህ መነሻነት የባህር ፖሊሲ ወይም ኮስታል ፖሊስ ጋርድ መቋቋሙን ገልጸዋል። ያለው ዘገባውም የባህር ላይ ውንብድና መከላከል የሚያስችል ኃይል ከትጥቅጋም የማደራጀት ስራ የተሰራ መሆኑን ተናግረዋል ብለዋል። ይህ ኮንስታል ፖሊስ ጋርድ ወይም የባህር ፖሊስ ለመጀመሪያ ጊዜ በሀገራችን የተደራጀ መሆኑ ገልጸው በቀጣይ ከመንግስታት የሚሰጠው ተልዕኮ መሰረትም ስራውን በብቃት እንደሚወጣ ተናግረዋል። በአሳለፍነው ዓመትም 2016 ዓ ም የፌዴራል ፖሊስ ለህዳሴ ግድብና ለሌሎች የሀገሪቱ ሀይቆች ጥበቃ የሚውል ጀልባዎችን ላሰራ ነው ሲል ማስታወቁን መዘገባችን ይታወሳል። ጀልባውን የሚሰራው መከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን መሆኑን በወቅቱ ጠቁሟል። ክቡራትና ክቡራን የኢትዮፎረም ቤተሰቦች የዕለቱን ዜና በዚህ ቋጭን። ቀጣይ ሌላ ፕሮግራም እስክንገናኝ ቸር ቆዩ።